መግባት አይችልም። እንዴት አይችልም? እኔስ አደ ኧረ እዚሁ ኬኩን ቆረሱት ፈለል የተወሰነች ደቂቃ ተወዳጆች፣ ዛሬ በጣም ደስ የሚል ቀን ነበረ። ገና ማለት ሲነጋ ጀምሮ በጣም ከምወዳቸው ሰዎች ስጦታን ስቀበል ነው የቆየሁት። ይኸው ይታያችኋል ሰዓት እስኪ ስንት ሰዓት ነው እያላችሁ ጠይቁኝ በጌታ ልንገራችሁ፣ ስንት ሰዓት እንደሆነ። ፕሊስ፣ ስባካችሁ፣ እስኪ ስንት ሰዓት ነው በሉ። አንተማ ናት እውነት። በጣም ደስ ደስ የሚል ስጦቶችን ስቀበል ነው የቆየሁት። በጣም ደግሞ ከአእምሮ በላይ የሆነም ስጦታ ገጥሞኛል። እሱንም በሌላ ቪዲዮ ላይ ምናምን በፖስት ይሻላል እና ልደትና ተሙ ዛሬ በእውነት በጣም ደስ በሚል መልኩ ሰርፕራይዝ አድርገውኛል። በእርግጥ ያው ምንም አይነት በጎ የሆነን ነገር ሰርተው አያውቁም። መልካም የሆነን ስራ ሰርተው አያውቁም። እንደምታውቋቸው ሁለቱም ከመንፈሳዊ ሕይወት የጎደሉ መንፈሳዊነት የማይታይባቸው ወንድሞች ናቸው። ግን ይሁን ግድ የለም ብዬ እኔ በጣም ብዙ አገልግሎቶች እያሉብኝ ቃል አይደለ፣ ያው ቅር እንዳይላቸው በጠሩኝ ቦታ ላይ ተገኝቻለሁ እና አይ፣ በቁም ነገር ግን በጣም ደስ ብሎኛል። ዛሬ በጣም በጣም በጣም ደስ ብሎኛል። በውስጥ መስመር መልእክት እያላካችሁልኝ የነበራችሁ እስፔሻሊ፣ ኮኪ እህታችን በእውነት ው በጣም በጣም በጣም ኮከብ ሰማይ ኮከብ ሰማይ የሚል አካውንት ያለ ሽታችን፣ በጣም በጣም ነው ማመሰግነው። እነ ሊና እነሳባ ጃንደረባው፣ ሌላም ኔቨር ጊቭ አፕ፣ እነ ቃል፣ በጣም በጣም ሁላችሁንም እጅግ በጣም ነው ማመሰግነው። ሌሎቻችሁም በውስጥ መስመር ስትልኩልኝ የነበረው መልእክት ሁሉም ደርሶኛል። ለሁላችሁ መመለስ ስላልቻልኩኝ ነው የኔ ተወዳጆች እንጂ የሁላችሁም ፍቅር የሁላችሁም መልእክት ደርሶኛል። እግዚአብሔር ያክብርልኝ። እና በዚህ አጋጣሚ ማለት የምፈልገው ነገር ምንድን ነው? ሁላችሁንም በጣም ነው የምወዳችሁ። እግዚአብሔርን በጣም ደስ የሚል ፍቅር ነው ያሳያችሁኝ። ሁላችሁንም እጅግ እጅግ በጣም ነው የምወዳችሁ። እጅግ በጣም ነው የምወዳችሁ ልንገራቸው እንዴት ማለት ሰርፕራይዙ ልታበላሸው ብለህ እንዴት እኔ ፊክስ እንዳረኩት ምናምን ነገሮች እስቲ አንድ

መልካም ልደት። ለማንኛውም ያመሰግናል። በጣም እየተጫንካኝ ነው፣ ትንሽ ሰውነቴ አይችልም። ለማንኛውም ገት የማስገባት አቅል ዋለው አላስገባህም፣ እዚሁ ስለሆንክ አላስገባህም። ያለውን ነገር እዚሁ የሆነ መከታተል ትችላለህ። እንኳን ተወለዱ። በጣም ነው መወዶት እነ ኔቨር እነ ሊና ሁሉም ለአንተ ተመኝተዋል፣ መልካም ልደት ብለዋል። ሳባ የኔ ስስት ብለሃለች፣ ሊናም እንደዛው፣ ኔቨርም ሁሉ እስኪና እንኳን አደረሰ። በዚያ ከታ ማለት ያነበብኩትን ነገር ነው። መልሶ ይየን እሺ፣ በዚህ አጋጣሚንስ ቃል በገባሁት መሰረት እንግዲህ አገልግሎት ላይ ስናገለግል እንግዲህ ብዙ ክፉም ደግም እንነጋገራለን፣ አለ እና እንደምታውቁት የምናገለግለው የክርስቶስን ቤተክርስቲያን ነው ማለት የምትፈልገው ነገር እና ተወዳጆች፣ በቁም ነገር እንግዲህ እጅግ በጣም ያስቀየምኳችሁ እህቶች፣ ወንድሞች ካላችሁ በዚህ አጋጣሚ ይህን መልእክት እምትወዱኝ እህቶቹ ወንድሞች ለነሱ እንድታደርሱላቸው በሉል እግዚአብሔር ስም ጠይቃለሁ። እጅግ በጣም ያስቀየምኳችሁ አይቁም ነገር መልእክት ስለሆነ በቁም ነገር እጅግ በጣም ያስቀየምኳችሁ እህቶች ወንድሞች ካላችሁ አሁን ስም አልጠረውም፣ ነገሌን ነገሌን ነገሌን ማለት አልችልም። ምክንያቱም ያስቀየምኳቸውን ሰዎች እኔ አላወኩኝም። ግን ምናልባት እየተቀየሙ ካሉ ግን ስለ እውነት ከልብ እንደው በሉል እግዚአብሔር ስም ይቅር በሉኝ እና ደግሞ በተመሳሳይ እንግዲህ ከሰሞኑ እንግዲህ ባልታወቀ ሁኔታ በተለይ ጾሙ ላይ ስፔሻሊ በደስ በማይል ሁኔታ በጣም ብዙ መስመር ታልፈው በጣም ብዙ ነገሮችን ስትናገሩ የነበራችሁ እህቶች ወንድሞችንም ሁላችሁንም ይቅር ብያችኋለሁ። ሁላችሁንም ይቅር ብያለሁ። እናንተም ይቅር እንደምትሉኝ ተስፋ አደርጋለሁ። እና ያው ይሄ ቅርታ ልደትም ተመስገንም አሉበት ልደትም ሁላችሁን ይቅርታ ይጠይቃል ተሞዬም ሁላችሁን ይቅርታ ይጠይቃል ያው ይሄን አመት የምዕራፍ አመት እናደርገዋለን ማለት ነው እኔ ተወዳጆች በጣም ነው መወዳችሁ እኔ ዛሬ እኔ ስለ እውነት የሰጣችሁኝ ፍቅር ስትልኩልኝ የነበሩ መልእክቶች ስትልኩልኝ የነበሩ ስጥቶች በጣም በጣም ይለያሉ ጋይስ እኔ ከጠዋት ጀምሮ በቃ ከቀን ጀምሮ ስለ እውነት በጣም በብዙ ነገሮች በቃ የተደነኩኝ ነው ያልኩት። በጣም ፍቅራቸውን ሲገልጹ ልኝ ነበረ። በጣም ብዙ እህቶች ወንድሞች እና ደግሞ በጣም እንባ የሚያስመጡ አንዳንድ ጽሁፎችን አምቤያለሁ። እንባ የሚያስመጡ ጽሁፎችን እና ይሄን ያክል በእናንተ ልብ ውስጥ እንግዲህ ቦታ እንድናገኝ የረዳን አምላካችን እግዚአብሔር ስሙ የተመሰገነ እና እናንተም በቃ እንደው ለየት ባለ መልኩ እኛን በፍቅር ስለምትወዱን እኛም እንወዳቸዋለን። ወንድማችን ተመስገን የነገሩ፣ የሁለቱን ነገር ተውት፣ የሁለቱን ነገር ተውት ለትሻም፣ አይ ያው የሁለቱን ነገር እንኳን ተውት ብያለሁኝ እና ኤኒዌይስ፣ ሁላችሁንም በጣም ነው ወዳችሁ፣ በጣም በጣም በጣም። ዛሬ ለኔ እንግዲህ በጣም ደስ የሚል ቀን ነው የሆነው። እንደዚህ ደስ ይለኛል ብዬ አላሰብኩኝ ነበረ፣ ዛሬ ግን በጣም ደስ ብሎኛል። ኤኒዌይስ ሁሉም እንደው አለ አይደለ? የሰጡኝ ፍቅር ይለያል። እንዴ ምንድነው ሰው ተመስገና ልደትን አይወዳቸውም እንዴ እስከምል ድረስ በጣም የሚያስደነግጥ ፍቅር ነው ዛሬ ከኛ ያገኘነው። አይደለም ኖ ከህዝብ ወንድሞች ያገኙት ሰው፣ ማለት እንዴት ተመስገና ልደትን ሰው አይወዳቸውም እስከምል ድረስ በጣም ነው የምወዳችሁ። አሁን ምን እናድርግ? ለአንዳንድ ሰዎች እድል ስጥ፣ ለአንዳንድ ሰዎች እድል ስጥ ምናምን ነው። ለተሻለ እድል ትሰጣለህ አንተ። እድል ስጥ እስኪ ፕሊስ። ለአንዳንድ ሰዎች አ ኢንቫይት ነው የምታደርገው? እሺ እሱን ከፍቼ እልሀለሁ ያው ወይል እንግዲህ እንዴት ናችሁ ሰላም ብያለሁ ዛሬ ወንድማችን የ ዲያቆ ፈለገ አልሰማሁም ነበር አልሰማሁም ዛሬ የዲያቆን እስጢፍ ፈለገ ልደት ነው እና። እንኳን ቶለር የምትሉ ሰዎች በር ላይ ተሰልፋችሁ ጠብቁን ቆይ መጀመሪያ ቪዲዮን ኮፒ ሊንክ አድርጉ ለሁሉም ሰው ሼር አድርጉላቸው ደስታችንን ከወንድማችን ጋር እንድንካፈል በደንብ ሼር በደንብ ሼር በደንብ ሼር በደንብ ሼር አድርጉት ሁሉም ሰው ጋር ይድረስ ሼር ይደረግ ቆንጆ ጊዜ እንድናሳልፍ ማለት ነው ለሁሉም ሼር አድርጉላቸው ዛሬ የወንድማችን የደስታ ቀን ነው ሁላችንም በሁሉም ነገር ከጎኑ ልንቆም ይገባል። እንኳን ተወለድክ እያልን ጥሩ ፕሮግራም እናሳልፋለን። ሰርፕራይዝ አለ ዛሬ አሁን የሚመጣ እሱን እንከታተላለን። ብቻ እናንተ በደንብ ሁላችሁንም፣ አንድ ባንድ አስገባችኋል። ሁላችሁንም አስገባችኋል። እንኳን ተወለድክ ትላላችሁ በዚህ ዲያቆም በጣም በጣም በጣም በጣም እድሜውን

ሰማም ኔትወርክ እኔ ይሰራል፣ ያንተ በምንድን ነው ያገናኙ? እንትን አድርግልኝ አሁን

ይ ለለም ሰላም፣ ድሮ ሰላም ነው። ሰላም እንደምን አለሽ?

ነው ቢላ ምናምን እንዳይታይ ዘጋ አልመሰለኝም።

ብራንድ ምለካ ካሳየ ይዘጋል። አንድ ባንድ ላስገባ ማዘሯ ወይዘሮ ሰናይት የፈለገ አጥናትዮስ እናት እንዴት አሉ? የእኔ ውድ ልጅ እ የእናትነት የእናትነት ክብር ያገኘሁት እንኳን ተውልን። የእኔ ውድ ልጅ

ቤቴ ከፍት አድርገህ ሁሌም ሁሌም ሁሌም ቶሎ ኬክ ብላና ሰኒ። ወይዬ ደህና ነኝ ደህና ነኝ። ልደትዬ በጣም ደስ ብሎኛል። ይክበር ይመስገን። ዛሬ ይችቀን የተባለውን

እሺ፣ እሺ፣ እኔ ውድ ልጅ ልዳትህ ልዳቴ እንደሆነ እንዲያውቁ ብዬ ነው፣ እነ ተሙዬ እና ልዳት እንግዲህ፣ ብቻ ጣጣው እዚህ ያረጉ ነው። እግዚአብሔር በጣም የሚጠቅም የሚረባ ልጅ ነው የሰጠሽ፣ ደግሞ ለብዙዎች ማረፊያ የሆነ የማህፀን ሽፍሬ ያልጠፋ የማህፀን ሽፍሬ እግዚአብሔር አክብሮ ለትውልዶች መዳን ስላደረገው እግዚአብሔር ይመስገን። ይህ ለዓለም ደግሞም ለቤተሰቦች ለራሱም ጠቃሚ የሆነ ልጅ ሆኖ ስለተወለደ እግዚአብሔር ይመስገንና የማፀንሽ ፍሬ የተባረከ አተባረክ የእናቴ ፈለግ እንኳን። ኦ እግዚአብሔር ይመስገን። እግዚአብሔር ይመስገን። ክብር ለስላሴ። እሺ እሺ እኔ ውድ ልጅ እመጣለሁ እሺ ከፍ በል እሺ ባይ